ሁለት ያህል መረጃዎችን በተከታታይ ወደ እናንተ ለማድረስ እንዲተገናኘ ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ ሆና የሰነበተችውን እችን ወጣት በሚመለከት ሁለት ያህል ቪዲዮዎችን ወደ እናንተ አድርሰንላችሁ ነበረም። ወጣቷ አሁን እጅግ ደስ የሚያሰኝ ዜና ገጥሟታል። የ500 ሺህ ብር ስጦታ ተበርክቶላታል። ስጦታው ምን ይመስላል? ማን አበረከተላት? አሁን ያለችበት ሂደትስ ምን ይመስላል? የሚለውን ወደ እናንተ እናደርሳለን። በሁለተኛ ደረጃም የምንነግራችሁ መረጃ ግን እጅግ የሚያሳዝን ነው። ዜናው ወደ ደቡብ ኢትዮጵያ ያመራናል። በጎፋ ዞን በቶ ከተማ ውስጥ የተፈጠረ የሚያሳዝን ክስተት ነው። የ16 ዓመት ታዳጊ ላይ የተፈጸመ እጅግ አሰቃቂ እና ዘግናኝ የሆነም የግድያ ወንጀል ነው። በአካባቢው የሚገኙ ሰዎች ሀዘናቸውን በተለያየ አጋጣሚ እየገለጹ ይገኛሉ። ይህንን ታዳጊ በከተማዋ መሃል አደባባይ ላይ እጅግ ጭካኔ በተመላበት መንገድ ገድለውት እንደሄዱ ተነግሯል። ለመሆኑ ምን አጋጠመው? ምንድን ነው የተፈጠረው? የግድያው መንስኤስ ምንድን ነው? ይህንን ያደረጉትስ እነማን ናቸው? እነዚህን ሁሉ በዝርዝር ወደ እናንተ ለማድረስ ነው እየተገናኘ ነው። እንዴት ናችሁ? የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ትንኮናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉ እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። መሰናዶም ጌታቸው ላይ እንዲህ ወደ እናንተ አቀርበዋለሁ። አብራችሁን ሆኖ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 የመኖሪያ አፓርትመንት ሲመርጡ የልጆች መጫወቻ፣ ፓርኪንግ፣ መብራትና ውሃ አያስጨንቆትም። ይህ እድል ዛሬ ላይ ሆነው ነገን የሚያዩ ባለብሩህ ተስፋና ታታሪ ክንዶች ነው። ለበለጠ መረጃ አሊያም ሳይቱን ለመጎብኘት በ0965 0562 20 ላይ ይደውሉ። ኤደን ዳንኤል የተባለችው እች ወጣት በቲክቶክ በኩል ከመቶ ሰባ አምስት ሺ ተከታዮች አሏት። ታዲያ በተለያየ ጊዜ የምትሰራቸው ቪዲዮች ለበርካቶች ጥንካሬን የሚፈጥሩ ያጋጠማት ከፍተኛ የሆነ ህመም ሳይበግራት እያደረሰችን የምትገኘው የህይወት ዘንድ እጅግ አስገራሚ እና ትምህርትንም የሚያስጨበጥ ሆኖ በተደጋጋሚ ስንመለከተው ኖረናል። ወጣቷም ያጋጠማት ነገር እጅግ የሚያሳዝን መሆኑን ከዚህ በፊት ነግረናችሁ ነበረ። ያሳለፈችው የህይወት መስመር በተለይ ህመሙ ከማጋጠሙ በፊት የነበረችበት የህይወት ደረጃ ስትሰራው የነበረው ከፍ ያለም የስራ ሁኔታ አለፍ ሲልም ለሀገሯና ለራሷ ህይወትም ለውጥ ከፍተኛ ጥረት ስታደርግበት የነበረችበትን ሂደት እንዲሁ በዝርዝር ስንነግራችሁ ነበር። ያቺ ሸንቃጣም ያች የምታምር ወጣት ታዲያ ከስድስት ዓመት በፊት በገጠማት ህመም ምክንያት ሰውነቷ እየጨመረ እንደገና ወደ አልተፈለገም ከፍ ወዳለ የህመም ደረጃ ቅንታለች። ታዲያ አንጀቷ ላይ ባጋጠማት የከፍተኛ ደረጃ ህመም ምክንያት መጸዳጃ ቤት ገብታ እንደ ልቧ መጠቀም ባለመቻሏ በጎኗ በኩል በተሰራላት ሰርጀሪ፣ ወይም ቀዶ ጥገና አማካኝነት ይህንን ሂደት ታከናውናለች ማለት ነው። ህመሙ ስቃዩ፣ እጅግ ከፍ ያለና የሚያሳዝን ነው። ይህንን ጉዳይ ለመፍታትና የተሻለ ሕክምና ለማግኘት እስከ ህንድ ሀገር ሄዳ የምትችለውን ሁሉ አድርጋለች። ነገር ግን ህክምናው ሳይሳካ ስቃይና መከራ ብቻ ይዞባት መጣ። ያላትን ንብረት በሙሉ ጨርሳለች፣ መኪናዋን ሸጣለች፣ ባዶ እጇን ቀረች ማለት ነው። አሁን ታዲያ በጣሊያን ሀገር ህክምናው በተሻለ ሁኔታ ይከናወናል የሚል ፍንጭ በማግኘቷ ይህንንም ለማስኬድ የሚያስችል ገንዘብ እጇ ላይ ባለመኖሩ ወደ መላው ኢትዮጵያውያን ዞር ብላ እባካችሁ ድረሱ ልኝ ባለችው መሰረት እኛም ጉዳዩን ወደ እናንተ አደርሰን በርካቶቻችሁ እየደወላችሁ ስለልጅቷም ስትጠይቁን ነበረ። ታዲያም ይህንን ተከትሎ በቲክቶክ በኩል በርካታ ሰዎች ጉዳዩን እየተቀባበሉት ነበር። ከነዚህ መካከል የሳሜናት በሚል በቲክቶክ በኩል የምናውቃት እች ወጣት ደግሞ ከሁሉም በላይ ከፍተኛ ጥረት ስታደርግ እየተመለከት ናት ነው ለተለያዩ ድርጅቶች ነጻ ማስታወቂያ ሰራለሁ ለማስታወቂያው ለእኔ የምትከፍሉኝን ገንዘብ ለኤደን እንድትሰጧት በማለት በጠይቀችው ጥያቄ መሰረት ቴምሪ ስቴት ታዲያም ልዩ የሆነ ስጦታ አዘጋጅቷል። ይህንን ጥሪ የተቀበለው ቴምሪ ስቴት የሳሚናት የተባለችውን ይችን ወጣት ቲክቶከር በመጥራት ማስታወቂያውን ካሰራ በኋላ ቃል በገባው መሰረትም አምስት መቶ ሺህ ብሩን ለኤደን የህክምና ሂደት እየተሰባሰበ ለሚገኘው ገንዘብ ተጨማሪ እንዲሆን ገቢ ማድረጉም ተገልጿል። በዚህም ጉዳይ ታዲያ ኤደን የተሰማትን ስሜት እንዲገልጻው ተመልክተነዋል። አድመጡት በጣም አመሰግናለሁ። ቤት ድረስ መታችሁ ስለጠየቃችሁም ሁላችሁንም ዛ ጽሄ ደግሞ ይህንን ኦፖርቹኒቲ እንዳገኝ ስላረግሽኝ በጣም አድርጌ አመሰግናለሁ። ቀላል አደለም፣ የጠበኩት አደለም ከዛ በጣም በላይ ነው። ኤደን ታዲያ ለህክምና የሚያስፈልጋት ገንዘብ እጅግ ከፍተኛ በመሆኑ አሁንም ሁላችንም ድጋፋችንን ልንቀጥል እንደሚገባ ተገልጿል። አሁን ደግሞ ወደ ሁለተኛው መረጃችን እንሻገር። በዚህ ወጣት ላይ የተደረገው የግድያ ወንጀል እጅግ የሚያሳዝንና በመግቢያችንም ላይ እንደጠቀስ ነው የአካባቢውን ሰዎች ጭምር በከፍተኛ ሐዘን ውስጥ ያስቀመጠ ነገር ነው። ጤና ዘውዴ በላከችልን ሀሳቧ እንዲህ ትላለች። በጣም ያሳዝናል። ዓለም በእድገት ጎዳና አዳዲስ ነገር እየሰራች ትፎካከራለች። እኛ ደግሞ በመግደል በሞት አባዜ ተመተናል። እንዲያው መቼ ይሆን እንዲህ ያለው ግድያ ቆሞ በሰላም የምንኖረው? በማለት ትጠይቃለች። አምላካችን ሆይ በቃ ብለን ባክን ታረቀን፣ ምንም የማያውቁ ልጆች አይነጠቁብን፣ የስንቱ ህይወት ጨለመ ገና በጅምሩ በማለት ሀዘኗን ትገልጻለች። ልጁ ገና ታዳጊ፣ ሮጦ ያልጠገበ ቁመቱ መዘዝ ትከሻው ሞላ ደረቱን ሰፋ የሚልበት ጊዜ ላይ እንዲህ በጨካኔ መገደሉ እጅግ የሚያንገበግብ ነገር ነው። ይህንን ጉዳይ በጥልቀት በማሰብ ሀዘኑ የተጋባበት ሁኔታ ላይ ይሆናል። የሚል የፌስቡክ መጠሪያ ያለው አስተያየት ሰጪ ደግሞ የላከልን መልዕክት እንዲህ ይላል። ውይ እንዴት ያሳዝናል! ይህ ዕድሜ እጅግ የሚያሳሳ ነው። ቤተሰቦቹ አደገልኝ ልጄ የሚሉበት ወንድሜ ጓደኛዬ እየተባለ የሚታይበት ቁንጅናውና ውበቱ ጎልቶ የሚወጣበት ጊዜ ነበረም ሲል ይቀጥላል። አይደለም ለብትር፣ አይደለም ለግድያ ይቅርና እንዲሁ ለማየት እንኳን የሚሳሳበት እድሜ ነበረም። ቀጠል ያደርግና ታዲያ በታላቅ ቁጭት ውስጥ ሆኖ ምን ዋጋ አለው ሲልም የሐዘኑን ጥልቀት ይገልጸዋል። ይህ ሐዘን ለወላጆቹ ምን ያህል የከበደ ሊሆን እንደሚችልም በማሰብ ወላጆች ምን ቃል ያጽናናቸው ይሆን? እጅግ ከባድ ነው በማለትም ሀሳቡን ይደመድማል። ታዳጊው በደቡብ ኢትዮጵያ በጎፋ ዞን በቶ ከተማ ነው ያደገው። ለቤተሰቦቹ ብርቅዬ የሆነ ተወዳጅ፣ የሚያሳሳ፣ ከጓደኞቹ ከወዳጆቹ ጋር ተግባቢ፣ ቁም ነገረኛና ተወዳጅ ልጅ እንደነበረም እንዲሁ መረጃዎች ይጠቁማሉ። ታዲያ እስከዚች እስከ አስራ ስድስት ዓመት እድሜው ድረስ በሳቅና በጨዋታ በደስታም ነበር የቆየው። አሁን ግን ያላሰበው ያልጠበቀው ከባድ ነገር ገጠመው። ከሁለት ቀን በፊት ነበረ። በከተማው እንደተለመደው አይነት አዋዋል አድርጎ ወደ ቤቱ ሲመለስ ምሽት አንድ ሰዓት ላይ በበቶ ከተማ አደባባይ ላይ እንዲህ ሆነ። ዝርዝሩን እንመልከተው። ታዳጊው ተመስገን ጌታቸው ወይም አቡሽ የተባለ የ16 ዓመቱ ልጅ ገና በለጋ ድሜው ምንም ሳይጠብቅ በአሰቃቂ ሁኔታ ሕይወቱን እንዲያጣ ተደርጓል ይለናል ደቡብ ኢትዮጵያ የተሰኘው ፌስቡክ ገጽ። ይህ የፌስቡክ ገጽ አክሎ ሲገልጽም ይህ አሳዛኝ ግድያ በዋናነት ቂም በቀል በሚል ስም በሚታወቀው አሮጌና አውዳሚ ባህላዊ ግጭት ምክንያት ነው በማለትም ይጨምራል። የአያትና ቅድመ አያት ጥፋትን ምክንያት በማድረግ ምንም በማያውቀው የ16 ዓመት ልጅ ላይ እንዲህ ያለ የጭካኔ ድርጊት መፈጸሙም ከሰብአዊነት ይወጣና በፍጹም ተቀባይነት የሌለው የህሊና መታወር ነው በማለትም ነው መረጃው የሚጨምረው። ይህ ድርጊት ለበቀልና ለጥላቻም የሚደረግ የሰው ሕይወት መስዋዕትነት መቆምም ይኖርበታል ያለን ደግሞ ጉርሻ ገጽ ነው። በህግም ሆነ በሃይማኖት የሰው ሕይወት ቅዱስ ሲሆን እንዲህ ያሉት አረመኔያዊ ግድያዎች ታዲያ በግልጽ የወንጀል ድርጊቶች ናቸው በማለትም ነው ጉርሻ የሚጨምረው። የሀገሪቱ የህግ አካላት ለተመስገን ፍትህ እንዲያገኝ በጥብቅ እንዲሰሩ ጥሪ እናቀርባለን በማለት አክሏል ገጹም ኢትዮጵያም የብዝሃነትና የመከባበር ሀገር እንደመሆኗ መጠን እነዚህ ኋላ ቀርና ሰላምንም የሚነሱ ልማዶችን በአንድነት በመቃወምም ለልጆቻችን የተሻለና ሰላማዊ የወደፊት እድልም መፍጠር የእኛ ድርሻ ነው በማለትም ነው የሚጨምረው መረጃን ቀጥለና ለወጣት ተመስገን ጌታቸው አቦሽ ወላጆች፣ ቤተሰቦች፣ ወዳጆች በሙሉ ልባዊ የሆነ መጽናናትን እንመኛለን በማለት ማስቀምጧል። ድምፃችንን በማሰማት ይህ አሳዛኝ የሆነ ተግባር እንዲቆምና ፍትህ እንዲሰፍን የበኩላችንን እንወጣ በማለት ነው ጉርሻ ጥሪውን ያቀረበው። በዚህ ታዳጊ ላይ የተፈጠረውን ሁኔታ ከአካባቢው ሰዎች ከወዳጆቹ፣ ከዘመዶቹ መረጃዎችን አጣርተን በሚቀጥለው መሰናዷችን ወደ እናንተ ለማቅረብ እንደምንሞክር በዚሁ ለመናገር እንወዳለን። ለወላጆቹ ለቤተሰቦቹ፣ ለጓደኞቹና ለመላው የአካባቢው ማህበረሰብ መጽናናትን እንመኛለን። ታዳጊውንም ፈጣሪ በአጸደ ገነት ነፍሱን እንዲያስቀምጣት እንዲሁ ጸሎታችንን እናደርሳለን በሚዲያችን ስም እናንተ ግን በተለያየ የዓለም ጽግ ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናችኋለን። ቻናላችን እንዲህ ያሉትን ወቅታዊ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። ዛሬው ዝግጅታችን ሁለት ያህል መረጃዎችን በቅደም ተከተል አቀረብን። በመጀመሪያው ዝግጅታችን ኤደን ዳንኤል የገጠማትን ችግር ተያይዞም ለሕክምና ወጪዋ የሚሆን ድጋፍ ካደረጉላት ድርጅቶች መካከል ቴምር ሪል ስቴት የ500 ሺህ ብር ድጋፍ እንዳደረገላትና ለእሷም ልዩ ደስታ እንደሆነላት የተዘገበውን ነገር እንዲህ አቀርብን። በሁለተኛው መረጃችን ደግሞ በደቡብ ኢትዮጵያ በጎፋ ዞን በ16 ዓመት ታዳጊ ላይ የደረሰውን የግድያ ወንጀል በማንሳት መረጃውን እንዲህ በዝርዝሮ ወደናንት ለማድረስ ሞክረናል። ጌታቸው ላይ ደግሞ መሰናዶን አዘጋጅቼ ወደ እናንተ በማቅረብ አብሬያችሁ ቆይታ አድርጌያለሁ። ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አኖሩልን። በሚቀጥለው እንደገና እስከሚገናኝ መልካም ጊዜ ይሁንላችሁ።